የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉድ ውድ አድማጮቻችሁ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት እመርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ እናደርግ ይሆናል። በሳብ መስጫ ሳጠናችን ላይ በተለይም ሴንት ጀምስ ፓርክ ስቴዲየም ኒካስል ዩናይትድ ከአርሰናል ያደረጉትን ጨዋታ የተከታተላችሁ ጨዋታው እንዴት ነበር? ለተመልካች አዝናኝ፣ ለኒካስል ዩናይትድ ለአርሰናል ደጋፊ ደግሞ ቁጭ ብድግ የሚያደረገ ጨዋታ ነበረም። ጨዋታውን በስፋት የተሻረችው ፍጹም ቅጣት ምት ለምን የሚል ብዙ ጥያቄ ተነስቷል። ስለተሳረችው ፍጹም ቅጣት ምት፣ ስለ ማይክል አርቴታ እንደ አጠቃላይ በቡድን ዜና የኒካስልንም ያርሰናልንም አያይዘን እናነሳለን። ሰፋ ያለ ጥንቅር ይዘናል። እናንተ ግን ጨዋታውን ከተከታተላችሁ በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን አድረሱን። እኛ በጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ ትልቅ ክለቦች በጉዳት እየታመሱ ነው። ሀያላኖቹ ክለቦች ሪያል ማድሪድ፣ ባርሴሎና፣ የሳምንቱ የአውሮፓ ሻምፒዮንስ ሊግ ትልቁ ጨዋታ ፓሪሰን ጀርሜን፣ ባርሴሎና ሌላ ጉዳት እያስተናገዱ ይገኛሉ። እነኝን እናነሳለን። ከዛ ውጪ በእስራኤል ላይ ድምፅ የማሰባሰቡ ሂደት አነጋጋሪነቱ ቀጥሏል። ታደምጡታላችሁ። ከዚህ ጉዳይ ጋር በተያዘ ውድ ቤተሰቦቻችን ተጨማሪ ጥንቅር ይዘናል። በአውሮፓ ዙሪያ በርከት ያሉ መርሃ ገብሮች ሲካሄዱ ነበረም። በጣሊያን በስፔን እጃችን ላይ የደረሱ ውጤቶች አሉ፣ እናነሳችኋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ከነበሩ ጨዋቶች ውስጥ አስቶን ቪላ ከፉልሃም ያደረጉትን ጨዋታና እንደዚሁም የአርሰናልና የኒካስል ዩናይትድን ጨዋታ በስፋት እናነሳለን ሁለቱንም ግቢያችን ላይ አርሰናል እነግረናቸዋል። ሰፋ ያለ ጥንቅር በሁለቱ ጨዋታ ይዘናል። ሌላው በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው ክለቦች ውስጥ የለንደኑን ክለብ ቼልሲን እናነሳለን። ጆሴ ሞሪኖ ዘ ስፔሻል ዋን ቼልሲ ከቀይ ካርድናም ከቀይ ካርዱ በፊትና በኋላ እንዴት ያለ ቡድን እንደነበረ አጠር አድርገን ለቼልሲ ደጋፊዎችም በዚህኛው ጥንቅራችን መረጃ ይዘናል። በሊቨርፑል የመረጃ ሰዓት መሻሻል እንደሚገባም የቡድኑ ቁልፍ ሰው እየተናገረ ነው። በቡድን ዜና ፍሬድሪኮ ኬዛ፣ ካርቲስ ጆንሰን እናነሳለን። ከዛም ውጪ ሁጎ ኤኪቲኬን የተመለከተ ጥንቅር ይዘናል። በማንቸስተር ዩናይትድ በኩል አዲስ አሰልጣኝ ዩናይትድን የሚረከበው ዣቪ ሄርናንዴዝ የሆነ የባርሴሎና አሰልጣኝ ወይንስ ሌላኛው ሰው ጋሪ ሳውዝጌት፣ የእንግሊዝ ብሔራዊ ቡድን የቀድሞ አሰልጣኝ ሩበን አሞሪን ለማሰናበት ቁጥሮች በበቂ ሁኔታ ተገኝተዋል። ግን ራክሊፍ ያሰናብታቸዋል ወይ? ነገሮች እንዴት እየሄዱ ነው? ዩናይትድ ቤት አዲስ የምናስቃኛችሁ ጉዳይ ነው። በማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትዳውያንም እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም እስከ ፕሮግራማችን ፍጻሜ ስትቆዩ በፕሮግራማችን ይዘት በየዕለቱ መረጃችን በየክለቦቻችሁ ስለምናደርስ በሱም ጉዳይ ላይ አሊያም ዛሬ በነበረው የሴንት ጄምስ ፓርክ ስቴዲየም ፍጹም አዝናኝ የነበረውን ጨዋታ እንዴት አገኛችሁት? ስለየክለቦቻችሁ ክለቦቻችሁ ምልከታችሁን አጋሩ። እኛ በመረጃ ሰዓታችን ሰፊ ሽፋን እንሰጠዋለን። ኢትዮጵያ ከዓመት በታች ሴቶች ብሔራዊ ቡድን የዓለም ዋንጫ ማጣሪያ ሁለተኛ ዙር የመልስ ጨዋታቸውን አድርገው ነበረ። ብሔራዊ ቡድኑ የመልስ ጨዋታውን ከኬንያ ጋር ናይሮቢ ላይ አድርጎ አራት ለምንም ነው የተሸነፈው። ብሔራዊ ቡድናችን ከቀናት በፊት አዲስ አበባ ስቴዲየም ላይ አንድ ለአንድ የተለያየው ብሔራዊ ቡድን በድምር ውጤት አምስት ለአንድ ተሸንፎ ወደ ቀጣዩ ዙር ሳያልፍ ቀርቷል። የኬንያ ብሔራዊ ቡድን ወደ ሶስተኛ ዙር የዓለም ዋንጫ ማጣሪያ ጨዋታ ማለፋቸው ሲረጋገጥ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን የዓለም ዋንጫ ጉዞውም በዛሬው ዕለት በኬንያ ናይሮቢ አራት ለባዶ በመሸነፍ ተደምድሟል ማለት ነው። ብሔራዊ ቡድናችን ተስፋ ሰጪ ነገር በሀገር ቤት አይተንበት ነበር፣ ግን ገና ታዳጊዎች ናቸው። ብዙ ነገር መስራት የሚችሉበት እድሜ ላይ ናቸው። በቀጣይ ደግሞ እኚህን ተጫዋቾች ማብቃት ለዋናው ብሔራዊ ቡድን ትልቁ የሚጠበቀው ስራ ነው። የአዲስ አበባ ከተማ አስተዳደር አትሌቲክስ ፌዴሬሽን 43ኛውን ጠቅላላ ጉባኤ አካሂዷል። የአዲስ አበባ ከተማ አስተዳደር አትሌቲክስ ፌዴሬሽን 43ኛ ጠቅላላ ጉባኤውን በዛሬው ዕለት አከናውኗል። ጉባኤው በአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት መልካሙ ተገኝ መክፈቻ ንግግር ተጀምሮ በጉባኤው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሺስን፣ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ዶክተር ትዕዛዙ ሙሴና ጥሪ የተደረገላቸው እንግዶች መገኘቱን የኢትዮጵያ አትሌቲክስ ፌዴሬሽን ከጉባኤው ጋር በተያያዘ መረጃዎችን ይዘወቷል። በጉዳዩ ላይ የተነሱ የተጣሉ መፍትሄ ተደርጎ የተቀመጡ አጀንዳ ጉዳዮችን ደግሞ በቀጣይ መረጃ ሰዓታችን አጣርተን ወደ እናንተ የምናቀርበ ይሆናል። ወደ አውሮፓ መረጃ ተሸጋገርን። አጠራጠር ያሉትን እናስቀድም። ሪያል ማድሪድ የኮዋ ክብቶች ጉዳት እያስተናገደ ይገኛል። ለአብነት ያክል ዳኒ ካርቫሃል የቀኝ ተከላካዩ፣ ሌላኛው የቀኝ ተከላካይ ትሬንት አሌክሳንድር አንሎል ሁለቱም በጉዳት ረዘም ላለ ጊዜ ከሜዳ እንደሚርቁ ተረጋግጧል። ሁለቱም ተጫዋቾች የቀኝ ተከላካዮቹ ማለት ነው ቢያንስ አምስት ጨዋታ ያመልጣቸዋል። በአውሮፓ ሻምፒዮንስ ሊክ ካይራት አልማቲን እንደዚሁም ዩቬንቱስን በሚገጥመው የሪያል ማድሪድ ስብስብ ውስጥ አይኖሩም። በላሊጋው ቪላሪያል ሄታፌ እና ባርሴሎናን የሚገጥመው ስብስብ ውስጥ የሉም። አንድ ወር በላይ ሪያል ማድሪድ እነኝን ተጫዋቾች በጉዳት ያጣቸዋል። በጣም አሳሳቢ የሚባለው ዜና ነው። ኤደር ሚሊቶ ቁርጭምጭሚት ጉዳት ባስተናገዱ ከማሪድ ደርቢ ጨዋታ በኋላ እንግዲህ ሕመም አጋጥሞታል። ክለቡ የሁለት ወይም ሶስት ቀናት ሕክምና እና ማገገሚያ እንደሚያስፈልገው አስታውቋል። ምናልባት በቅርቡ ይመለሳል ተብሎ የሚጠበቀው ተጫዋች ነው። በፓሪሰን ጀርሜንም በባርሴሎና በኩል ጉዳቶች አሉ። በባርሴሎና በኩል ግብ ጠባቂዋን ጋርሻ ቀዶ ጥገና አድርጓል። በተሳካ ሁኔታ ቀዶ ጥገናው ማድረጉን አረጋግጠናል። በፓሪሰን ጀርሜን በኩል ክቫራት አስኬሊያና ቪታኒያ ባስተናገዱ ጉዳት ምክንያት ለባርሴ ጨዋታ የመድረሳቸው ነገር በጣም አጠራጣሪ ነው ተብሏል። ከዛ ውጪ በባርሴሎናን በሚገጥመው የፓሪሰን ጀርሜን ቡድን ውስጥ ኦስማን ደምቤል የማይገኝም። ከኢንተርናሽናል እረፍት በኋላ ቶሎ ወደ ሜዳ ለመመለስ ጠንክሮ እየሰራ ነው የሚል መረጃ ነው ከወደ ፈረንሳይ አካባቢ የወጣው። የፒኤስጂ አሰልጣኝ ሊዊስ ሄነሪኬ ቡድናቸው በሻምፒዮንስ ሊግ ባርሴሎና ለመቅጠም ዝግጁ መሆኑን ገልጿል። የትኛውም ቡድን በየትኛውም ጨዋታና ቦታ ለመቅጠም ዝግጁ ነን ሲሉ አሰልጣኝ ሊዊስ ሄነሪኬ ተናግረዋል። አክሎም ምክንያቱም ይህ የእውነተኛ ቡድን አቅምና ችሎታ ነው እኛም የምንወክለው ያንን ነው ሲሉ ተደምጠዋል። ያለ ምርጡ አሰልጣኝ ስለመሆናቸው የጠየቁት ሊዊስ ሄነሪኬ ከኔ የሚበልጡ እርካታ አሰልጣኞች አሉ፣ ነገር ግን እኔ ያሉኝ ተጫዋቾች የላቸውም። ልዩነታችን እዚጋ ነው ሲሉ ተደምጠዋል። ሊዊስ ሄነሪኬ እውነት ለመናገር ባርሴሎናና ፓሪሰን ጀርሜን በዚህ ሰዓት ጨዋታ ማድረጋቸው ተገቢ አይደለም ነው ያሉት። ምክንያታቸው ደግሞ ግልጽ ነው፣ ሁለቱም ቡድኖች የቡድኖቻቸውን ቁልፍ ተጫዋቾች በጉዳት እያጡ ነው። በዚህ ሰዓት ጨዋታው ባይደረግ ጥሩ ነበረ፣ ለእኔም፣ ለሀንስ ፍሊክም ከዚህ የተሻለ ስብስብ ይዘን መቅረብ እንችል ነበረ። ግን ፓሪሰን ጀርሜንም ባርሴሎናን በጉዳት በታመሱ ሰዓት ጨዋታው መደረጉ ጥሩ አጋጣሚ አይደለም ብለዋል። ሃድ በዝርዝራቸው ውስጥ ዣቪ ሄርናንዴዝ፣ ሉቺያኖ ስፓሌቲ፣ ሰርጆ ኮንሴ ሳኦን ይዟል። ይህም በአሰልጣኝነት ያሉትን ላውረን ብላን ለማሰናበት እንግዲህ ስራ እየተሰራ እንደሆነ ይታወቃል። ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። ከዚህ ጋር በተያያዘ በቀጣይነት አሊት ሃድ እነኚህን አሰልጣኞች ለመሾም ድርድር፣ ንግግር ያደርጋል እየተባለ ነው። ዛሬ ግን ሌላ ሰበር መረጃ በዣቪ ሄርናንዴዝ በኩል ሰምተናል። ያውም ከዩናይትድ ጋር እንመለስበታለን። ፈረንሳዊ እግር ኳስ ተጫዋች ፖል ላቤሌ ፖግባነ ጨምሮ 48 አትሌቶች እስራኤል እንድትታገድ ፊርማ ማሰባሰባቸው ተገለጸ። ስፖርተኞቹ በፊርማቸው ኢስራኤል በጋዛ የምትፈጽመውን ዓለም አቀፍ ህግ ጥሰት እስክታቆም እግር ኳስ መታገድ አለባት በማለት ዩፋን ጠይቀዋል። ፊርማውን ካሰባሰቡ ተጫዋቾች መካከል ፖል ላቤሌ ፖግባ፣ ሐኪሚ ዚያች፣ ሳም ሞርሲና ቼክ ዱኮሬ በዋነኝነት ይጠቀሳሉ። በሌላ በኩል የቱርክ እግር ኳስ ፌዴሬሽን የእስራኤል መታገድ በይፋ መጠየቁን ቢቢሲ ያስነብበዋል። የአውሮፓ እግር ኳስ ማህበር እስራኤል ከውድድር ትታገድ ወይም አትታገድ የሚለውን በቅርቡ ድምፅ እንደሚሰጥ የእንግሊዝ መገናኛ ብዙሀን ሲያረጋግጡ በማለዳው መረጃችን እንደነገርኳችሁ ነው። አሜሪካ ኢስራኤል ከታገደች የዓለም ዋንጫን እርሱት የሚል ይዘት መግለጫ እየወጣ ይገኛል። ያለ ኢስራኤል የዓለም ዋንጫ በምድሬም ብቻ ሳይሆን እንዳጠቃላይ የመሰረዝም አይነት አዝማሚያ ነው በአሜሪካ በኩል ያለው። ጉዳዩ ትንሽ ወሰብሰብ ብያለ ነው። ተጨማሪ መረጃዎችን አጠናክረን የምናመጣላችሁ ይሆናል። በርከት ያሉ መርሃ ግብሮችን ተመለከትን። የጣሊያን ሴሬን እናስቀድም። ፔጂያ ከ ፊዮረንቲን ያደረጉት ጨዋታ ነበረም መጣሊያን ሴረ ተጠባቂ አንደኛው መርሃ ገበር ጨዋታው ያለምንም ግብ ዜሮ ለዜሮ በሆናቻ ውጤት ተጠናቋል። ሌላኛው በጣሊያን ሴሬ ከተመለከትናቸው ጨዋታዎች ውስጥ ሳሱሎም ከዩዱኒዚ ያደረጉት ጨዋታ ነበረ። ጨዋታውን ሳሱሎ ሶስት ለአንድ በሆነ ውጤት አሸንፏል። ላውረንት ስምንተኛው ደቃ ላይ፣ ኮን አስራ ሁለተኛው ደቃ ላይ እንደዚሁም ኢኒዌ ሰማንያ አንደኛው ደቃ ላይ ሶስቱን የሳሱሎ ግቦች ሲያስቆጥሩ ዴቪዝ ነው ሀምሳ አምስተኛው ደቃ ላይ ብቸኛዋን የዩዱኒዜ ገቢ ያስቆጠረው ሳሱሎ ዩዱኒዜን ሶስት ለአንድ ሲያሸንፍ ሌላ ተጠባቂ ጨዋታ በጣሊያን ሴሬ ሮማ ሄላስ ቬሮናን አስተናግዶ ነበረ። ሮማ ጨዋታውን ሁለት ለባዶ በሆነ ውጤት አሸንፏል። ዱቢክ ሰባተኛው ደቂቃ ላይ፣ ሹል ሰባ ዘጠነኛው ደቂቃ ላይ ሁለቱን የሮማ የማሸነፊያ ግቦች ማስቆጠር ችለዋል። በስፔን ላሊጋ እጃችን ላይ የደረሱ ውጤቶች ውስጥ አንደኛው ኤልቼ ከሴልታ ቪጎ ያደረጉት ጨዋታ ነበረ። ኤልቼስ ሁለት ለአንድ በሆነ ውጤት ሴልታ ቪጎን አሸንፏል። ለኤልቼ ግቦቹን አንድሬ ሲልቫ 18ኛው ደቂቃ ላይ ዶናልድ 68ኛው ደቂቃ ላይ ሲያስቆጥር፣ ብቸኛዋን የሴልታ ቪጎ ግብ በኢግሊያሴስ በኩል ተመልክተናታል። ሌላኛው መርሃ ግብር ሪዮል ቫልካኖን ከሴቪያ አገናኘ ጨዋታ ነበረ። ጨዋታው አንድ ለዜሮ በሆነ ውጤት በሴቪ አሸናፊነት ተጠናቋል። 87ኛው ደቂቃ ላይ አዳምስ ብቸኛዋን ግብ በጨዋታው ላይ ማስቆጠር ችሏል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችንን እየተከታተላችሁ ትገኛላችሁ። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ጥንቅሮች እንሻገር። በድጋሚ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። በእንግሊዝ ፕሪሚየር ሊግ ሁለት ትልልቅ ጨዋታዎችን አየን። ቀድሞ የተደረገው የአስቶንቪላ እና የፉልሃም ጨዋታ ነበረ። አስቶን ቪላ በስተ መጨረሻም ድል አድርጓል። አስቶንቪላዎች በፕሪሚየር ሊጉ ለመጀመሪያ ጊዜ አሸንፏል፣ ከአምስት ሳምንት በኋላ በስድስተኛ ሳምንት ሶስት ለአንድ በሆነ ውጤት የቪላ ፓርኩ ነው ጨዋታ አስቶንቪላ ሲያሸንፍ፣ ዋትኪንስ 37ኛው ደቃ ላይ፣ ሚንግስ 49ኛው ደቃ ላይ ሀምሳ አንደኛው ደቂቃ ላይ ደግሞ ቡንዲያ ግቦቹን አስቆጥሯል። በፉልሃም በኩል ገና ሶስተኛው ደቂቃ ነበረ ራውል ሄምኔዝ ግብ አስቆጥሮ የነበረው ግን ጨዋታውን አስቶን ቪላ ቀለብሶት ሶስት ለአንድ በሆነ ውጤት ድል አድርገዋል። ኦሌ ዋትኪንስ ከ700 ደቂቃ ከ11 ጨዋታዎች በኋላ ለመጀመሪያ ጊዜ በእንግሊዝ ፕሪሚየር ሊግ ለአስቶን ቪላ ግብ አስቆጥሮላቸዋል የግብ ድርቁ አብቅቷል በነገራችን ላይ በጣም ለአይን የምትማረክ ቆንጆ ግብ ነበረ በጨዋታው ላይ ማስቆጠር የቻለው አሁንም በጨዋታው ላይ አጨቃጨቂ የነበረው ነገር የአስቶን ቪላ የፍጹም ቅጣት ምት የማግኘት ሂደት ነው የፉልሃም ፍጹም ቅጣት ምት ያለማግኘት ሂደት ነው ባለፈው ከቼልሲም ጋር ግብ ተሽሮባቸው እንደውም ግቧን የወሩ ምርጥ ግብ ብለው መርጦ ነበር ከአስቶን ቪላም ጋር በነበረው ጨዋታ ፉልሃሞች ብዙ የዳኝነት ቅሬታ አቅርበዋል። ነጥብ ለመጣላችን ዳኝነቱ ትልቅ ውሳኔ ነበር ወይም ትልቅ ችግር ነበር የሚል ቅሬታን አንስተዋል። ለማንኛውም ጨዋታው በአስቶንቪል አሸናፊነት ተጠናቋል። በዚህ ዓመት ግን በደረጃ ሰንጠረዡ ላይ ክሪስታል ፓላስ ከ18ኛን ወደ ቶፕ ስሪ የመጣው እንደዚሁም በሻምፒዮንሺፕ የነበረው ሰንደርላንድ ቶፕ ፎር ውስጥ የገባው ዘንድሮ በጣም በአስደናቂ ሁኔታ በርንማው ዛብና በዚህ ሰዓት አስራ አንደኛ ነበር። አሁን ግን ቶፕ ሲክስ ውስጥ አግኝተነዋል። ዘንድሮ በፕሪሜር ሊጉ ብዙ የተሻሻሉ ክለቦችን እየተመለከተን እንገኛለን። በስድስተኛ ሳምንት የተወዳጁ የእንግሊዝ ፕሪሜር ሊግ ተጠባቂ የመርሃ ግብር አርሰናል ከኒካስል ዩናይትድ በሴንት ጀምስ ፓርክ ስቴዲየም ያደረጉ ጨዋታ ነበረ። ተረኛው ባለቀ ሰዓት አሸናፊ በዚህ ሳምንት አርሰናልም ሆኗል። ገና በሰላሳ አራተኛው ደቂቃ ላይ ኒክ ቮልትመድ አስደናቂ የጭንቅላ ኳስ አስቆጥሮ ኒካስል ጨዋታውን ይመራ ነበር እስከ ሰማኒያ አራተኛው ደቂቃ ላይ ሰማኒያ አራተኛው ደቂቃ ላይ ሚኬል ሜሪኖ አቻ ደረጋ አርሰናልን ዘጠና ሰባተኛው ደቂቃ ላይ ጋብርኤል ማጋሊሽ ግብ አስቆጥሮ አርሰናል ጨዋታውን ሁለት ለአንድ በሆነ ውጤት ድል እንዲያደርግ ረድቶታል ለኒውካስል ዩናይትድ ኒክ ቮልትሜድ በሁለተኛ የሴንት ጀምስ ፓርክ ስቴዲየም ጨዋታ ሁለተኛ ግቡን ነው ከመረብ ያሳረፈው ሚኬል ሜሪኒዮ በ2025 ከየትኛውም የአርሰናል ተጫዋች በላይ ሰባተኛ የፕሪምየር ሊግ ግቡን በጨዋታ አስገኝቷል። የፕሪምየር ሊግ ደረጃ ሰንጠረዡ ላይ አርሰናል ሁለተኛነትን ተረክቧል። በ13 ነጥብ ደረጃውን ሁለተኛም ሲያደርግ፣ ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ ሁለት ዝቅ ያደርጎታል። ኒካስል ዩናይትድ 6 ነጥብ ብቻ ነው ያለው። ሮብ ምሽት በሻምፒዮንስ ሊግ አርሰናል ከኦሎምፒያኮስ ይጫወታሉ። ዩኒየን ከኒካስል ዩናይትድ ሌላ በአውሮፓ ሻምፒዮንስ ሊግ በሳምንቱ አጋማሽ የምናየው ጨዋታ ነው። አርሰናል ከ2023 በኋላ በሴንት ጄምስ ፓርክ ስቴዲየም ድል አድርጓል። ታዲያ ድል እንዲያደርጉ 97ተኛው ደቂቃ ላይ ገብ አስቆጠርን ማጋሌሽን እናንሰው አንድ ጎል አስቆጠረ። 81 ኳሶችን ነካ፣ 9 ኳስ ከግብ ክልል አራቀ፣ ሁለት ኳሶችን ብሎክ አደረገ፣ ሶስት ኳስ ነጠቀ፣ ሶስት ታክል ወረደ፣ 11 የ አንድ ለአንድ ግንኙነቶችን አሸንፏል። 100% የመሬት ላይ ግንኙነቶችን ያሸነፈ ተጫዋች ነው ጋብርኤል ማጋሌሽ። አርሰናል ምናልባት በብዙ መንገድ ይፈተንበታል የተባለው ጨዋታ ነበረ። ምንም ጥርጥር የለም ተፈትኗል። ግን ለኒካስል ዩናይትድ በዚህ ዓመት እጅ አልሰጠም። ያውም ሴንት ጀምስ ፓርክ ስቴዲየም ድረስ ሄዶ አርሰናል ጨዋታውን ሁለት ለአንድ አሸንፏል። ጨዋታውን ግን የተከታተላችሁት፣ የግል መልከታችሁን በሀሳብ መስጫ ሳጥናችን ላይ ብታረሱን ደስ ይለናል። በጨዋታው ላይ የተሻረችው የፍጹም ቅጣት ምት አነጋጋሪ ነበረች። በአርሰናል በኩል አርሰናል አግኝቷት የነበረው ፍጹም ቅጣት ምት በቫር ነው የተሻረችው። ፍጹም ቅጣት ምቱ ስለተሻረበት ምክንያት ያብራሩት የጨዋታው ዳኛ ጀረድ ጊሌት ከአካላዊ ንክኪው በፊት ከግብ ጠባቂውና ከቪክተር ዮኬሬስ አካላዊ ንክኪ በፊት ግብ ጠባቂው ኳሷን አስቀድሞ ስለነካ ብቻ ፍጹም ቅጣት ምቶ ተስሯል። ጨዋታውም እንግዲህ በሰዓቱ ፍጹም ቅጣት ምት ለአርሰናል ተሰጥቶ ተቋርጦ ነበር፣ ግን በቫር ከታየ በኋላ እንድትሻር ተደርጓል። ማይከል አርቴታ በብዙ የተበሳጩበትም አጋጣሚ ነበር። አርሰናል በኒካስል ዩናይትዱ ጨዋታ ላይም እጃቸው ላይ ጥቁር አርማ አርገው ነበረ፣ ጥቁር አርም ባንድ አርገው ነበረ የገቡት አስተውላችሁ ከነበረ ይህም ሕይወቱ ላለፈው የቀድሞ አካዳሚ ተጫዋቻቸው ቢል ቪጋር መሆኑ ተረጋግጧል። የቀድሞ አርሰናል አካዳሚ ተጫዋች ቢል ቪጋር ጭንቅላቱ ላይ ባጋጠመ ጉዳት ምክንያት ሕይወቱ ማለፉ አይዘነጋ ይህንን ተከትሎ መድፈኞቹ ኒካስል ዩናይትድን በአስደናቂ ሁኔታ በረቱበት ጨዋታ ላይ በጨዋታው ላይ እንግዲህ ጥቁር አርም ባንድ ለብሰው ለመግባት ተገደው ነበር። ክሪስታል ፓላስ ሊቨርፑልን ሁለት ለአንድ ሲያሸንፍ በጨዋታ የቀድሞ የአርሰናል ተጫዋች ኤዲ ኒኬታም በክሪስታል ፓላስ ባለቀ ሰዓት የአሸናፊነት ግብ አስቆጥሮ እንደነበረ ይታወቃል። ይህደም ተከትሎ አርሰናሎች ለኤዲ ኒኬታም የምስጋና መልእክታቸውን መላካቸው ተረጋግጧል። ከጨዋታው በኋላ ከአርሰናል ቡድን አባላት የተወሰኑ እንኳን ደሳለ እና ምስጋና መልእክቶች ተልከውልኛል ሲል ኤዲ ኒኬታ ተናግሯል። አርሰናል በዛ ጨዋታ ለሊቨርፑል ሊቨርፑል ነጥብ መጣሉን ተከትሎም የውጤት ማጥበብ በተለይም በሊቨርፑልና በአርሰናል መካከል የነበረውን የአምስት ነጥብ ወደ ሁለት ለማጥበብ ጥሩ አጋጣሚ ፈጥሮላቸው ነበረ። በዚህ ምክንያት ነው ኤዲኒኬታን ኒኬታን በጨዋታው ሊቨርፑል ነጥብ እንዲጥል ስላደረክ እናመሰግናለን ያሉት። በዚህ ዓመት ዋንጫ ከሌለ አርቴታ ይባረራል ብሏል ሮበርት ፔሬዝ። የቀድሞ የበሰኞቹ ተጫዋች ሮበርት ፔሬዝ አርሰናልም በዚህ ዓመት ዋንጫ ካላሸነፈ አሰልጣኝ ሊቀይር ይችላል የሚል እምነት አለኝ ብለዋል። ሮበርት ፔሬዝ በንግግሩም በዚህ ዓመት ዋንጫ ከሌለ የክለቡ አስተዳደር ሌላ አሰልጣኝ ለማምጣት ሊያሰብ ይችላል ብዬ አስባለሁ ሲል ተደምጧል። ምክንያቱም አርቴታ ለአምስት ዓመታት እዚህ አለ፣ ነገር ግን እንዳለመታደል ዋንጫ ሊቀርበው አልቻለም። ዘንድሮ ዋንጫን ካላነሳ መባረር አለበት የሚል እሳቤን ወይም አንድምታ ያለው ሀሳብ ነው ሮበርት ፔሬዝ ያቀረበው። ምናልባት አሁን ነጥቡ ጠቧል፣ በሊቨርፑል እና በአርሰናል መካከል ያለው ወደ ሁለት ነጥብ ዝቅ ብሏል። ታዲያ ይህንን ሁለት ነጥብ ዝቅ ታነስ እያጠበበው ሄዶ አርሰናል ዘንድሮ ዋንጫውን ያገኙት የሆነ የዓመቱን መጨረሻ መጠበቅ ይኖርብናል። የለንደኑ ክለብ ቸልሲ ደረስን በሳምንቱ አጋማሽ የሻምፒዮንስ ሊግ ጨዋታ ቤኔፌካ ከቼልሲ ፖርቹጋል አሰልጣኝ ጆሴ ሞሪኒዮ ቤኔፌካን እየመሩ በሻምፒዮንስ ሊግ የቀድሞ ክለባቸውን ቼልሲን እንደሚገጥሙ ይታወቃል ከዚህ ጋር በተያያዘ ከጨዋታ በፊት አስተያየታቸውን የሰጡት አሰልጣኝ ጆሴ ሞሪኒዮ ወደ ስታንፎርድ ብሪጅ በመመለሴ ደስተኛ ነኝ ብለዋል ደጋፊዎች ለእኔ ጥሩ ከሆኑ ጥሩ ነው ጥሩ ነገር ነው ካልሆነም ምንም አይደለም። ነገር ግን በመመለሴ እጅግ በጣም ደስተኛ ነኝ ብለዋል። በገደምዳሜው ደማቅ አቀባበል ፈልጋለሁ እያሉ ነው ከስታንፎርድ ብሪጅ። ስለ ፓልመር አለመኖር የተጠየቁ ጆዜ ሞሪኖ ባለመኖሩ ደስተኛ ነኝ። ፓልመር የተለየ ድንቅ ተጫዋች ነው። ስለዚህ ችግር ሊፈጥርብን ይችል ነበር። እሱ አለመኖሩ ጨዋታውን ለማሸነፍ ለእኛ ጥሩ አጋጣሚ ሰጥቶናል ብለዋል። ስታንፎርድ ብሪጅ ላይ ቤንፊካ ከቼልሲ የቀድሞ አሰልጣኝ ጆዜ ሞሪኖ ስፔሻል ዋን በዩናይትድም በቶተንሃምም ቼልሲን ቢገጥሙም አሁን ደግሞ ከእንግሊዝ ፕሪሜር ሊግ ውጭ የሆነውን ቤኔፌካን ይዘው ቼልሲን ይገጥማሉ። ለሳቸው ፈተና ከሚሆኑ ጨቶች አንደኛ ይሆናል። የቼልሲና የብራይተን ጨዋታ ሁለት ይዘት ነበረው። ጨዋታው በብራይተን ሶስት ለአንድ አሸናፊነት ተጠናቋል። እስከ ቀይ ካርዱ ሁሉ ነገር ለቼልሲ ሰላም ነበር፣ አንድ ለባዶ ይመራሉ። ብራይተኖች ምንም አላገቡም ነበር የግብ ሙከራ ብና የቼልሲ ዘጠኝ ብራይተን ሶስት፣ ግብ ሊሆን የሚችል ኳስ በመሞከር ቼልሲ አንድ ነጥብ ሶስት ብራይተን ዜሮ ነጥብ አንድ በኳስ ቁጥጥር ቼልሲ ሰባ በመቶ ብራይተን ሰላሳ በመቶ ነው። ልክ ቀይ ካርዱ ከወጣ በኋላ ትሮቫ ቻሎቫ የግብ ሙከራም እንግዲህ በአጠቃላይ ከነበሩት ውስጥ ለአብነት ያክል በጎል ደረጃ ሶስት ጎል አስቆጠሩ ብራይተኖች፣ ቼልሲ 0። ከቀይ ካርዱ በኋላ ዘጠኝ ሙከራ ብራይተን፣ ቼልሲ አራት። ከቀይ ካርዱ በኋላ ብራይተን አንድ ነጥብ ዘጠኝ ግብ ሊሆን የሚችል ኳስ ሲሞከር ቼልሲ 0 ነጥብ አራት። ከቀይ ካርዱ በኋላ ቼልሲ ኳስ 56 በመቶ 44 በመቶ ሲዝ የብራይተን 56 በመቶ ነው። እንዴት ያቺ 53 ደቂቃ ቀይ ካርድ ቼልሲ ቤት ሁሉን ነገር እንደቀየረች ማሳያ ይመስላል። ስለዚህ ቀጣይ የማረስካ ቤት ስራ ጨዋታን ስለማሸነፍ ታክቲክ ከማስተማራቸው በፊት የቼልሲን ተጫዋቾች ከቀይ ካርድ እንዴት መጠበቅ እንዳለባቸው ማስተማር ግድ እንደሚላቸው ማሳያ ቁጥር ነው። ምክንያቱም እስከ 53ኛው ደቂቃ ድረስ ብራይተን ሜዳ ውስጥ ከቁጥር ውጭ ልንገልጽ 11 ተጫዋች አለ ከሚል ቁጥር ውጭ ይህ ነው የሚባል ቁጥራ የመረጃ እንኳን የሌለው ክለብ ነበረ። የሊቨርፑል አምበል ቨርጅል ቫንዳይክ ከሽንፈት በኋላም ቡድኑ በፍጥነት መሻሻል እንዳለበት አሳስበዋል። በሽንፈቱ መበሳጨቱን የገለጸው ቨርጅል ቫንዳይክ ምንም መጨነቅ የሚያስፈልግ አይመስለኝም፣ ነገር ግን በፍጥነት መሻሻል አለብን ብሏል። በጥሩ መልኩ ያልሰራናቸው መሰረታዊ ነገሮች ነበሩ። በዚህ ዓመት ያንን ያደረግንበት የመጨረሻ ቀን እንደሚሆን ተስፋ አደርጋለሁ ብሏል። ቨርጅል ቫንዳይክ ግብ ጠባቂው አሊሰን ቤከር ያደነቀው ቨርጅል ቫንዳይክ የዓለማችን ምርጡ ግብ ጠባቂ የእኛ ስለሆነ ድነኞች ነን በማለት ተናግሯል። አንዲ ሮበርሰን ስለ ከርትስ ጆንስም ሀሳቡን አጋርቷል። ከርትስ ጆንስ በዚህ ውድድር ዘመን በሊቨርፑል እግር ኳስ ክለብ ውስጥ ከዋና ተጫዋቾች አንዱ ይሆናል። በእርግጠኝነት ዘንድሮም ዋንጫ እናነሳለን። ለዚህ ቡድን ዋናና እና ቁልፍ ሰው ሆኖ ያገለግላል ብሏል። ፍሬድሪኮ ኬዛ እስከ መጨረሻው ደቂቃ ድረስ በትኩረት መጫወት ነበረብን። ባየነው ጨዋታ አንጻር አቻ መውጣት ጥሩ ነበር ግን ተሸንፈናል። በቀጣይ ጨዋታ እናስተካክለዋለን ብሏል። ትሮይ ዲኒ ስለ ሁጎ ኤኪቲኬ ሀሳቡን ሰጥቷል። እኔ የማውቀው ብቸኛ አጥቂ ነው በብዙ ገንዘብ የመጣው እና ሰዎች ተቀያሪ ወንበር ላይ ይቀመጣሉ ብለው ያስባሉ እሱ ግን በጥንካሬና በኃይል ከሳምንት ወደ ሳምንት ይሄዳል ብሏል። ሁጎ ኤከቴኬን ስለ አሌክሳንደር ይስሐቅ ብዙ ወሬ አለ እና ይህ የተለመደ ነው ምክንያቱም እሱ የማይታመን ስለሆነ ብሏል። ነገር ግን ይህ ሰው በተደጋጋሚ ስራውን የሚያጠናቅቅ ይመስላል ወይም ግቦችን የሚያስቆጥር ይመስላል። ሲጫወት ባየሁት ቁጥር ጎል እንደሚያስቆጥር ይሰማኛል ብሏል። ሁጎ ኤከቴኬን ሊቨርፑል የተለየ ምርጫ ይመስላል ጎበዝ አጥቂ ያምጥቷል ሁጎ ኤከቴኬን በእርግጠኝነት ቡድኑን በማሻሻል ሂደት ውስጥ ትልቅ ሚና ይኖረዋል በሚል ትሮይ ዲኒ ከኢሳክ ይልቅ ሁጎ ኤኬቴኬሌ ትኩረት እንደሚያደርግ ገልጿል። ሩበን አሞሪ ብቻውን መውቀስ የለበትም እያለ ነው ማቲያስ ዴላይት። የማይሰሩ ናይትሩ ተከላካይ ማቲያስ ዴላይት ለቡድኑ ውጤት ማጣት ተጠያቂው አሰልጣኝ ብቻ ለመሆኑን ተናግሯል። አሰልጣኙ ብቻውን መውቀስ አይቻልም ያለው ማቲያስ ዴላይት ነገር ግን ተጫዋቾች ሜዳ ላይ የሚጫወቱና ኃላፊነት የሚወስዱ መሆን አለባቸው ብሏል። አክሎም የምንሰራቸው ስህተቶች ከአሰልጣኙ ጋር የተገናኙ አይደሉም፣ የትኩረት ማጣትና ዲሲፕሊን እጦት ነው ብሏል። በእርግጥ በርካቶች አሰልጣኙ ላይ ጣት እንደቀሰሩት ሁሉ አንዳንድ ተጫዋቾች የምር ስለ ዩናይትድ መጫወት ይገባቸዋል የሚል ጥያቄም ሲያነሱ ነበር። ይሄን ሀሳብ አስቀድሞ ማቲያስ ኩና መንስቶት ነበረ። ስፔራዊው የቀድሞ የባርሴሎና አሰልጣኝ ዣቪ ርናንዴዝ ማንቸስተር ዩናይትድን የማሰልጣን ፍላጎት እንዳለው እየተገለጸ ይገኛል። ዣቪ ርናንዴዝ ማንቸስተር ዩናይትድ ጥያቄውን ካቀረበለት ያለ ማቅማማት እሽታውን ይሰጣል እየተባለ ነው። አሰልጣኝ ዣቪ ሄርናንዴዝ ወደ እንግሊዝ ፕሪሚየር ሊግ አምርቶ የማሰልጠን ፍላጎት እንዳለው ተገልጿል። ማይሰር ዩናይትድ በአውሮፓ መድረክ ባይሳተፍም እንኳን ዣቪ የማሰልጠን ፍላጎት አለው ተብሏል። የማይሰር ዩናይትድ ባለቤቶች አሁን ላይ አሰልጣኝ ሩበን አሞሪም እንደሚደግፉ መሰማቱ ደግሞ በቢቢሲ ስፖርት በኩል ተዘግቧል። ባለቤቶቹ አሰልጣኝ ቢያንስ በሙሉ የውድድር ዘመን መታየት አለባቸው የሚል እምነት አላቸው ሲል ቢቢሲና ፋብሪዚዮ ሮማኖ መረጃውን ይዘው ተወጥቷል። ዣቪ ሄርናንዴስ ደግሞ ድሉ ከተገኘ አይኑን አያሽም እየተባለ ይገኛል። አሰልጣኝ ሩበን አሞሪ ግን ስለመባረር ጭራሽ በውስጥ የለም ጭንቅ የለም። ያሉት አሞሪም ያ የኔ ውሳኔ አይደለም ብለዋል። ሩበን እዚህ እንደምቆይ በእያንዳንዱ ቀን የቻልኩትን ሁሉ ጥሩ ነገር እንደማድረግ እና ለማድረግም እንደምሞክር መግለጽ ፈልጋለሁ ብለዋል። ሩበን አሞሪ መክሎም ስራዬን ስለማጣት አላስብም፣ እኔ እንደዚህ አይነት ሰው አይደለውም እያለ ነው። ከወዲ ደግሞ የአሰልጣኝ ሹም ሽሮችን በየማህበራዊ ሚዲያ እየሰማን ነው። ምናልባት ግን አንድ ነገር እናንሳ። ኦሊ ገነ ሶልሼር ዩናይትድን ሲያሰለጥኑ 76 የፕሪሚየር ሊግ ጨዋታ አድርገው 14ቱን ስለተሸነፉ ነው የተሰናበቱት። ከ76 14 ተሸንፈው ሩበን አሞሪ ገና በ33 ጨዋታ 17 ተሸንፈዋል። ከኦሊገን ሶልሼርም ሽንፈት ብሷል። የሳቸው ግን አሁንም ስለመባረር እያሰብኩ አይደለም ብለዋል። ከዚህ ጋር በተያዘ ፋብሪዞ ሮማኖ የጋሪ ሳውዝጌት ስም ከዩናይትድ ጋር ቢያያዝም ነገር ግን የእንግሊዝ ሚዲያዎች ጋሪ ሳውዝጌት ቀጣዩ ዩናይትድ አሰልጣኝ ይሆናል ቢሉ መረጃው በስፋት ቢወጣም ነገር ግን በማንቸስተር ዩናይትድ እና በጋሪ ሳውዝጌት መካከል ምንም ንግግር እንደሌለ አረጋግጧል። ፋብሪዞ ሮማኖ አክሎም ዩናይትድ ሩበን አሞሪምን ለማባረር የሚወስን ከሆነ እንደ አማራጭ ሊታይ ይችላል እንጂ ብቸኛውም አማራጭ አይደለም ብሏል። ጋሪ ሳውዝጌት እንዳልኳችሁ ዣቪያር ና እንደዝማ ያለ ብዙ አማራጮች አሉ። ግን አሁን ላይ አስቀድሞ ዩናይትድ እሱን የማባረር ፍላጎትም እቅድሜ ላቸው የላቸውም። እንደሚታውቀው በማንቸስተር ዩናይትድ በኩል አመቱን ሙሉ ማየት አለብን። ቡድኑ ገና በስድስት ሳምንት ላይ ይህን ለመወሰን ዝግጁ አይደለንም። ቡድኑ በደንብ ተዋዶ ማየት አለብን የሚልቅር ስላላቸው ቢያንስ በጥቂት ወራት ውስጥ እንደማይባረር ነው። የመጀመሪያ ፕሪሚየር ሊግ ገበን አስቆጥረ ያለው ነገር ግን በሶስት ነጥባችን ቀይረው ቀይረው ብባል አሁኑን አደርገው ነበር ብሏል ብቃታችን ፍጹም ደስተኛ አልነበርኩም የሚያለው ቤንያሚን ሸሽኮ ምንም እንኳን የመጀመሪያ ገበን ባስቆጥረን በተመዘገበው ውጤት ግን በጣም አዝኛለው ብሏል እንግዲህ ከቤንያሚን ሸሽኮ ጋር በተያዘ ቢያንስ ወደ ግብ መመለሱ ጥሩ ነው። እንደቀጣይ ጨዋታ ላይ እንዴት ይሆናል የሚለው እናያለን። ግን እዚሁ ዩናይትድ ላይ አያይዘን አንድ መረጃ እንንገራችሁ። ዛሬ የላንክሻየር ደርቢ በሴቶቹ ነበረ። ሊቨርፑል ከማንቸስተር ዩናይትድ ያደረጉት ጨዋታ ነው። ጨዋታው በአንፊልድ ሮድ ስቴዲየም የነበረ ጨዋታ ነው። የማንቸስተር ዩናይትድ ሴቶች ቡድን ሁለት ለባዶ በሆነ ውጤት ጨዋታውን አሸንፈዋል። ጥቂት ቆይተን እንመለስ። የአሁኑን እናብቃም። ሰናይ ጊዜ ይሆንላችሁ።